ሰላም ሰላም ውድና የተከበራችሁ ተመልካቾቻችን፣ ዛሬ መስከረም 18 ወይም ሴፕቴምበር 28 የዕለቱን የጥቁር ገበያ እንዲሁም የባንኮች ዕለታዊ የምንዛሪ መረጃ እጥር ምጥን አድርገን ይዘንላችሁ መተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሐሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክና እና ሼር እንዳይረሳ እያለን አሁን ቀጥታ ወደ ዕለቱ መረጃዎቻችን በቀጥታ እናልፋለን። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 166 ብር ከ02 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 143 ብር ከ51 ሳንቲም ገዝቶ 146 ብር ከ38 ሳንቲም እየሸጠ ነው። በንግድ ባንክ 138 ብር ከ74 ሳንቲም ተገዝቶ 141 ብር ከ52 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 193 ብር ከ95 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አማራ ባንክ ነው። 168 ብር ከ01 ሳንቲም ገዝቶ 171 ብር ከ37 ሳንቲም እየሸጠ ነው። በንግድ ባንክ 161 ብር ከ66 ሳንቲም ተገዝቶ 164 ብር ከ9 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 207 ብር ከ93 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 178 ብር ከ83 ሳንቲም ገዝቶ 182 ብር ከ41 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 169 ብር ከ33 ሳንቲም ገዝቶ 172 ብር ከ71 ሳንቲም በመሸጥ ላይ ይገኛል።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 እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው 93 ብር ከ70 ሳንቲም ገዝቶ 95 ብር ከ58 ሳንቲም እየሸጠ ነው። በንግድ ባንክ 88 ብር ከ83 ሳንቲም ተገዝቶ 90 ብር ከ60 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዋን በጥቁር ገበያ 23 ብር ከ24 ሳንቲም እየተመነዘረ ነው። የቻይና ዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ሲሆን 19 ብር ከ90 ሳንቲም ገዝቶ 20 ብር ከ30 ሳንቲም እየሸጠ ነው። በንግድ ባንክ 19 ብር ከ06 ሳንቲም ተገዝቶ 19 ብር ከ44 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 222 ብር ከ27 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 193 ብር ከ74 ሳንቲም ገዝቶ 197 ብር ከ61 ሳንቲም በመሸጥ ላይ ነው። በንግድ ባንክ 182 ብር ከ79 ሳንቲም ተገዝቶ 186 ብር ከ45 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌስ ዲናር በጥቁር ገቢያ 542 ብር ከ79 ሳንቲም እየተመነዘረ ነው። አንድ የዩናይትድ አረብ ኤምሬት ድርሃም ወይም የዱባይ ድርሃም በጥቁር ገቢያ 45 ብር ከ14 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ራሚስ ባንክ ነው 43 ብር ከ51 ሳንቲም ገዝቶ 44 ብር ከ38 ሳንቲም እየሸጠ ነው። በንግድ ባንክ 37 ብር ከ78 ሳንቲም ተገዝቶ 38 ብር ከ54 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 44 ብር ከ25 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አዋሽ ባንክ ነው። 42 ብር ከ37 ሳንቲም ገዝቶ 44 ብር ከ22 ሳንቲም በመሸጥ ላይ ነው። በንግድ ባንክ 36 ብር ከ97 ሳንቲም ተገዝቶ 37 ብር ከ71 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገቢያ 431 ብር ከ73 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገቢያ 234 ብር ከ16 ሳንቲም በመመንዘር ላይ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 438 ብር ከ51 ሳንቲም እየተመነዘረ ነው። አንድ የቱርክ ሊሬ በጥቁር ገበያ 3 ብር ከ99 ሳንቲም ሲመነዘር አንድ የግብፅ ፓውንድ በጥቁር ገበያ 3 ብር ከ44 ሳንቲም እየተመነዘረ ነው። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያም ይህን ይመስላል። እየተመለከታችሁን ስለሆነ እስከ መጨረሻ ድረስ ከልብ እያመሰገንን፣ የዛሬው መረጃ በዚያ በቃ። መልካም ጊዜ፣ መልካም ቀን።